ሰላም ነው። ዛሬ ሩትዬ መታለች ሜላት እህቷ ጋር ማለት ነው። እና ያው በጣም አዝና ምናምን በቃ የሆነ በቃ ተስፋ ቁርጥ ያደረገችው ነው የምትመስለው ሩትዬ። እንግዲህ ከሁኔታዋ ከፊቷ ምናምን የምትረዱት ነገር በሆነ ነገር ተስፋ ቁርጥ ምናምን ነገር በጣም ያዘነች ምናምን ነው የምትመስለው። ያው ነገሮች ያሳዝናሉ፣ እውነት ለመናገር ማለት ነው። እኔ አልፈረድባትም። በጣም ነገሮች ከባድ ናቸውም ያሳዝናሉም። ግን ደግሞ እኔ እንደው ቢታረቁ እላለሁኝ። ግን ደግሞ አሁን ማለት ነው እነ ሜላ ተኛ ንገባን በትዳራችሁ መሃል ወይም ሌላ ሰው አይገባ ምናምን የሚሉት ለምንድን ነው? ለምን አይገቡም? እንዲ አንድ ሰው ሩታ በጣም አዋቂ አዋቂ ብትሆንም እኮ በቃ የሆነ መጥፎ ነገር ሲፈጠር ደግሞ ሌላ አጋይ ሰው ሀሳብ የሚለው ከዚህ ሀሳብ ይሄኛው ሀሳብ ይሻላል ብሎ የሚል ሰው ያስፈልጋል። ስለዚህ ቤተሰብ ደግሞ የግድ ነው። በእነዚህ ልጆች ትዳር መካከል ቤተሰብ መግባት አለበት። እነዚህ ልጆች ትዳራቸውን እራሳቸው የፍቱት ራሳቸው የጀምሩት ራሳቸው የጨረሱት ማለት አይቻልም። ሽማግሌም ሆነ ቤተሰብም ሆነ ፀብ ሲፈጠር መግባት አለበት። ያላየ ሽማግሌ እንኳን ማለት ነው ነው እኮ ሽማግሌ አሁን ሲፈርድ መጀመሪያ ምን ምን እንደተደረገ ሳያይ ነገር ግን ወደ ሽማግሌ የሆነ ሰው ሲላክ ከመጀመሪያ እስከመጨረሻው ያለውን ነገር ተነግሯቸው አስተያየት ሰጥተው ወያስታርቃሉ ወያለያያሉ ማለት ነው። ነገር ግን እንደዚህ እኛን ገባም ወይም ደግሞ እኛ ንፈርድም ወይም ደግሞ እኛ የሆነ ነገር አናደርግም አይልም ሽማግሌ። ስለዚህ እነዚህ ልጆች በመሀላቸው ግጭት ተፈጥሯል አ ቤተሰብም ሆነ ሽማግሌም ሆነ በመሀላቸው ገብቶ ያለውን ችግር አይቶ ማስማማት ከቻለ አስማምቶ፣ ማስማማት ካልቻለ ደግሞ አለያይቶ ሁሉም የየራሱን ሕይወት እንዲኖር አለበዛ ደግሞ አስታርቃዋቸው የራሳቸውን ትዳር ቀጥ አድርገው ይዘው በመሀላቸው ሰው ሳያስገቡ ወደዛ ወለም ወደዚ ወለም ሳይሉ በመሀላቸው ሰው ሳያስገቡ ቀጥ አድርገው ትዳራቸውን እንዲይዙ እና ልጃቸውን እንዲያሳድጉ ማድረግ ካልሆነ እንደነገርኳቸው ማለያየት መቻል ነው እንጂ እኛ በህይወታቸው አንገባም፣ እኛ በትዳራቸው አንገባም። ራሳችሁ አዋቂ ናችሁ አይባልም። ማለት አሁን አዋቂ የሰው ልጅ አዋቂ ምን አዋቂ ተመራማሪ፣ በጣም አዋቂ ቢሆንም እንኳን ነገር ግን እንደዚህ አይነት ነገር ሲፈጠር ደግሞ ራሳችሁ በጣም አዋቂ ናችሁና ይህንንም ችግር ራሳችሁ ፍቱት አይባልም። በነገራችን ላይ ማለት ነው ጸብ፣ የሆነ ነገር በተለይ ባልና ሚስት ሲጣላ ቤተሰብ መግባት አለበት ግድ ነው ማለት ሁል ጊዜ እንደዚህ ቀላል ጸብ ምናምን ሲሆን ችግር የለውም ባይገባም ራሳቸው ተጠፋጠፉ ምንም አሉ እንትን ሌሎች ግን ይሄ ይህ ፀብ ደግሞ የሩታ ና ያብሪስ ፀብ ደግሞ ከባድ ፀብ ነው በመሀላቸው ብዙ ርቀት እየሄደ ነው ብዙ ወራቶችን እያስቆጠረ ነው በመሀላቸው ክፍተት ከተፈጠረ ማለት ነው ስለዚህ በዚህ ፀብ ጸብ መሀል ሽማግሌ ወይም ቤተሰብ የማይገባበት ምክንያት ምንድን ነው እውነት ነሜላት እያደረጉ ያሉት ነገር ትክክል አይደለም። የነጋሽየም ዝምታ ትክክል አይደለም። የሁሉም ሰው ዝምታ በዙሪያቸው ከነዚህ ጓደኞች ነን ከሚሉት እነዚህ ጓደኞች እና ቤላ እነዚህ ንቡርካ ምናምን የሚባለው እነዚህ ተንከሴ ሰዎች እነዚህ መጥፎ ሰዎች ናቸው እንጂ ጓደኞች አይባልም። ከነዚህ ሰዎች ውጭ ሌላ ያየነው ሰው የለም መቶ እነሱን ለማስታረቅ ወይም ደግሞ የነሱን ችግር ለማየት ምናምን የሞከረ ሰው የለም። በፊት ላይ ጋሽዬ ችግራቸውን ለማየት ምናምን ሞክረው ነበረ፣ አልተሳካም። ያው በመሀል ጥለው ሄዱ ማለት ነው። ከዛው ከዛ ወዲህ ግን በመሀላቸው ማንም ሰው የአብሪሽም እናት ሆኖም ሩታን መቆጣት ወይም ደግሞ ሩታም ጥፋ ካላት አብሪሽም ጥፋ ካለ ቁጭ አርጎ መምከርም ሆነ መቆጣቱ ሆነ መማታት በቤተሰብ ያለውን ነገር ሲያደርጉ ያላየሁም ማለት ነው። ነገር ግን እንደዚህ ዝም ማለት ያኔ ዝም ብሎ ነው። እንደዚህ ዝም ብለው ደግሞ እኛ ሜ እነሱ አልተጣሉም ነገር ግን እኛ ሜዳ ላይ ደግሞ እነሱ የተጣሉ መስሎን ብዙ እህቶች እኛ እንጨናነቃለን ማለት ነው። እዚህ ጋር ቤተሰብ የማይገባበት ሽማግሌ የማይገባበት ነገር ከሆነ አብርሽና ሩታ ተጣሉ ማለት ነው። የእውነት አልተጣሉም፣ እነሱ ሰላም ናቸው ማለት ነው። ምክንያቱም ቢጣሉ ኑሮ የግድ ቤተሰብ ይገባል። ምን አዋቂ ፈትፋች በቃ አዋቂ አዋቂ ቢሆን ያ ሰው ለራሱ ግን ቤተሰብ በዚህ ጉዳይ ግን ቤተሰብና ሽማግሌ ይገባል ግድ ነው ማለት ነው ስለዚህ ነገሩ ይመስለኛል ያው አብርሽ እና ሩታ በማላቸው ምንም ጸብ የለም ግን ያው ለስራ ነው እያደረጉ ያሉት ነገር ግን ለስራ ነው ብሎ የተረዳ ሰው የለም ብዙ ሰው እየተጨነቀ ነው በአብርሽ እና በሩታ ክፍተት በጣም ብዙ ሰው ይጨነቃል። ምክንያቱም እዚህ ጋር የሚያሳዩ ነገር የእውነት አስመስለው ነው የሚያሳዩ ወይ ሩታ ሩታ ስታለው ሰው አብርሽ የሆነ ነገር እንደዚህ ምናምን የእውነት ነው የሚመስለው እና በዛ የተነሳ ብዙ ሰው በቃላ አሚሮ ይነካል ማለት የነሱ መለያየት ለራሱ በሽታ የሆነበት በጣም ብዙ እህቶች የመዳም ቀሞች ሊኖሩ ይችላሉ። ብዙ የመዳም ቀሞች ሲባል ሁሉንም ያጠቃለን ነው የአብሪሽ እና ይሩታ አድናቂዎች ባይታ ላይ ማለት ነው የነሱ ክፍተት እነሱ ማል ክፍተት መፈጠሩ አብሪሽ እና ይሩታ ማል ክፍተት መፈጠሩ ልባቸውን ያሳመማቸው ብዙ እህቶች አሉ ማለት ነው። ስለዚህ ውሸት ከሆነ ለምን ያማረታሉ? በትዳራቸው ላይ በሰላም ጥሩ ጥሩ ደስ ደስ በሚል ቪዲዮ ማሻላ ከአንድ ሁለት ሶስት ሆነዋል እና ደሳስ በሚል ቪዲዮ ምናምን ነገር ቢመጡልን በልጃቸው ዙሪያ የሚሰራ በጣም ብዙ ቪዲዮ አለ። የራሳቸውን ፍቅር መልሰው ምናምን በጣም ብዙ የሚሰሩት ቪዲዮ አለ፣ በፍቅር ማለት ነው። ያንን ቪዲዮ እየሰሩ ለኛ ቪዲዮ ያቀርቡልን ማለት እዚህ ጋር ተጣልተናል ምናምን እያሉ ከሚመጡ የውሸት ከሆነ የእውነት ከሆነ ደግሞ ለምንድን ነው ሸማግሌና ቤተሰብ ገብቶ የሚያስታርቃቸው ወይም ደግሞ የማያስታርቅም ከሆነ መሳረቅ መለያየትም ከሆነ መለያየት የሆነ ውሳኔ የማይወስነው ለምንድን ነው? ልጆቹ እነዚህ ሁለት ልጆች ሁሉንም ነገር እንትን ብለው እራሳቸው ይፍሱት እራሳቸው እንትን ይበሉት ተብሎ የሚታወው። ስለዚህ ሚላት እኛ እንገባ ምናምን ነገር ማለት እሺ፣ ይሄ ትክክል አይደለም። የግድ መግባት አለባችሁ ቤተሰብ መግባት አለበት። አንቺ ባትገቢ አባትሽ አለ፣ ምናልባይ በሽማግሌ ዙራ በመምከር ዙሪያም ደግሞ ከአንቺ አባትሽ ነው ዋና እንትኑን እንትንም ዋናውን እንትንም ክብር የሚወስደው ልጁን መቆጣት የሚችለው። በአብርሽን ጉዳይ ጋሽዬ ልጆቸውን መቆጣት ይችላል። በቃ አለ። ሁሉም ቤተሰቡ የየራሱ ቤተሰብ ልጃቸውን ተቆጥተው ማስተራቅም መቻል አለ ማለት ነው። እና እንጂ እንደ ራሳችሁ እንዳደርጋችሁ ትርጉ በራሳችሁ ውሳኔ ሄዱ፣ ራሳችሁ እንደዚህ ሆኖ ማለት ይሄ ሌላ ነገር ነው ማለት ነው። አልተጣሉም ማለት ነው። እውነታው ይሄ ነው። አልተጣሉም ማለት ነው። ይሄ ራሳችሁ ፍቶት ራሳችሁ ምናምን የምትሉት ነገር አብርሽና ሩታ ምንም እንዳልተጣሉ ነው ማለት ነው፣ እንግዲህ እያሳየ ያለው ማለት ነው፣ ይሄ ነገር እና እንግዲህ ያው ሮትዬ ዛሬ በጣም እንደ ወደ ነገሮችን ወስና እንደጨረሰ ከወሰነች በጣም እንደቆየች ወደኋላ ምንም የሚመልሳት ነገር እንደሌለ ምናምን ስትናገር ነበረ። እና ያው በጣም አዝና ምናምን ስትናገር ነበረ። እኔ የምለው ሩትዬ ተረጋጊ፣ የኔ ውድ ተረጋጊ፣ አሁንም ተረጋጊ፣ ቀስ በይ። እንግዲህ አሁን ይቺ ልጅ ከህይወቱ ከወጣች ምናልባይ አሁን እንግዲህ የፍቅር ጥያቄ ማቅረብለታለች አልቀበለሽም ብሎ ባልቀበለችም የተነሳ ወይም ደግሞ ለምን ይሄንን ቃላት ጠየቀች? እንዴት ወደዚህ ቃላት ወይም ደግሞ ወደዚህ ህይወት ልትመራ ትችላለ ሄርሜላ በማለት ነው እንግዲህ ራሱን ስቶ ራሱን አጨናንቆ እነ ቤላ ምናምን የተባሉ ተንከሲሶች እንደዛ ሲጮሁበት ምናምን ተነስቶ ፊንት የወደቀው ማለት ነው፣ ወይም ፊንቴ የሰራው ስለዚህ ያው ያ ነገር ይችን ልጅ ቢፈልጋት ኑሮ እኔ ይመስለኛል፣ ያው ደስ ይለዋል፣ ደስ ይለው ነበር እንደዛ ስትለው ምናምን። አላውቅም፣ ደግሞ እንግዲህ ብዙ ልጆችም አውቆ ነው ለማስመሰል ነው ሄርሜላን አሁን ይቀበላታል ፍቅሯን፣ ዛሬ ላይ ግን እንደዚህ አደርገው አውቆ ነው ሩታን ለማለት ነው ምናምን ለማስጠላ ምናምን የሚባል ነገር አለ። አላውቅም ስለዛ ግን እኔ በፈልገው ያው ሩትና ሩትና አብረሽ ደሳስ በሚል ቪዲዮ አልተጣሉም። እውነቴን ነው የምላቸው እነሱ ምንም ማላቸው የተፈጠረ ምንም አይነት ፀብ የለም ያልቅሱም፣ ይቦጫጨሩም፣ ይቦካከሱ ምንም አይነት ማላቸው የተፈጠረ ጸብ የለም። ካልተጣሉ ደግሞ ምን አለ ደሳስ በሚል ቪዲዮ ቢመጡልን ይሆነስ፣ ምን አለ አሪፍ አሪፍ ሆነ ቪዲዮ ቢመጡልን። እንቴ ካረግዝሽ ጀምሮ ይሄው ምንም አይነት ደስ የሚል ቪዲዮ፣ ጭቅጭቅ፣ ያለቀሶ ምናምን ምናምን ነው። ስለዚህ ያኔን እንተሰው ምን ያል ደሳስ በሚል ቪዲዮ ቢመጡልን ማለት ነው ከእንግዲህ እንኳን እውነት ካልተጣላችሁ ደሳስ በሚል ቪዲዮ እንተወልን። ከተጣላችሁ ደግሞ ሽማግሌ ግባና በመሀላችሁ ያስታርቃችሁ፣ ራሳችሁ አትፈትፍቱት። አብርሽ ትክክለኛ ውሳኔ የሚወስን ሰው ነው፣ እሱ አይሳሳትም ብላችሁ ስላላችሁ ብቻ በመሀል ሽማግሌ ገብቶ ወይም መካሪ ገብቶ እንትና ይለው ማለት አይደለም። ሽማግሌ ገብቶ ወይም ቤተሰብ ገብቶ ገብቶ የሚቆጣበት ፓርት አለ፣ የሚቀበልበት ፓርት አለ ማለት ነው። ይሩታልም እንደዛው። ስለዚህ እንደዛ ነው መሆን ያለበት ብዬ ነው እንደራሴ የማስበው ማለት ነው እና ያው እኔ እንጃ የዙጥ ዙጥ ከህይወታቸው ልትወጣ እያለች ይመስለኛል። እንግዲህ መጨረሻ እየታየ ነው። ምክንያቱም አሁን ላይ እንግዲህ ያው የፍቅር ጥያቄ ያቀረበች ካልተቀበላት፣ እንግዲህ መቸም ከሱ ጋር እንትን አትልም። እንግዲህ አብርሽም እስከ ዛሬ ምናልባት ጓደኝነት ነው ብሎ ከሆነ እየተጠጋት ያለው ዛሬ እንግዲህ የፍቅር ጥያቄ አቅርባለታለሁ። ከዚህም በኋላ ለራሱ ቢቀራረብ ፍቅሯን ተቀብሏታል ነው እንጂ ጓደኛሞች ማንም አይልም። ተመልካችም እንደዛ ብሎ አያምንም። ምክንያትም የፍቅር ጥያቄ ያቀረበች ለሴት ጋር መቀራረብ ያው ፍቅር መቀበል ነው። እስከ ዛሬ ምናልባት ጓደኝነት ነን ብሎ በውስጡ አስቦ ስለሆነ ማለት ነው ብሎ አስቦ ከሆነ ማለት ያው እንግዲህ አሁን እየነገረች ያለችው እና እኔ ለአብርሽ ማለት የምፈልገው ነገር ከነዚህ ከነዚህ ከወንድ ማቴዎች ማለት ነው ወንድ ወንድ ቢመስሉ ግን በቃ ቀሚስ ወይ አለበሱም እንጂ ሴት ናቸው። የእውነት እንደ ሴት እንኳን እንደነሱ አታስቡ። እንዴት ሰው የስ ትዳረን ትተው የሌላ ሴት የፍቅር ጥያቄ ተቀበል ይላል? ምን አይነት ምን አይነት ሰይጣን ነው አሚራቸው ውስጥ ያለው ግን እና ቤላ አሚራው ውስጥ ያለው ግን ምን አይነት ሰይጣን ነው? የእውነት በጣም መጥፎ ወደ መጥፎ ነገር የሚገፋፋ ወደ መጥፎ ነገር ከመገፋፋቱ የተነሳ አይታችኋል። እንግዲህ ራሱ እንደዛ ሲጮህበት አንደኛው እንዴ ወዴት ነው የምትሄደው? አላለውሰው እፍን ኮ እኮ ከበቡት ወይም አስገድዶት ማለት እኮ ነው። ትራንት ናይን ቪዲዮ አይታችሁ ከሆነ የእውነት አብርሽን አስገድዶታል ወይም ደግሞ ይሄ በቃ ከበው እኮ ይዘው ነው። ከበው እፍን ፍን አድርገው ይዘው ነው እንግዲህ እሷ ፍቅር ጥያቄ እንታቀርብለት ያደረጉት በዛ በዚህ እንግዲህ ክብ ሰርተው ነው። ወዴትም እንዳይላወስ ማለት ነው። ሊሄድ እንኳን ሲላቸው አይሆንም ምናምን ሲሉ ነበረ። እና እነዚህ በጣም መጥፎ ሰዎች ናቸው፣ ጓደኛ ሳይሆኑ እነዚህ በጣም ለእሱ መጥፎ ሰዎች ናቸው። እሱ ካወቀ እና እንቃባቸው ነው የምለው እነዚህን ሰዎች እና ወደ ግሬዎች ቪዲዮ መጨረሻ ተከታተላችሁ እንጂ ከልብ አመሰግናለሁ። እያላችሁበት ሰላማችሁ ይብዛ፣ የሁሉም ሰላም ይመለስ። ኢንሻላህ ባይ።